አሰላሙ አለይኩም ወረህመቱላሂ ወበረካቱላለው ውድ የዩቱብ ቤተሰቦች፣ እንዲሁም ሰላም ሰላማችሁ ይብዛ፣ በይ ያላችሁበት። ዛሬ የብዙዎቻችሁ ጥያቄ የሆነውን ህልም እስከዛሬው በተለየ መልኩ ነው ይዤ የመጣሁት። ማለትም እስከዛሬ የምፈታው አንድ ነገር ላይ ብቻ ላገባ አላገባ ነበር እምለው። አሁን ደግሞ ጥያቄ ጥያቄውን ብቻ የትዳር ህይወታችሁን ማለት እንደ ሰዎቹ ሁኔታ ማለት ላገቡትም ያገቡ የጠየቁኝ ላገቡት ብዬ ማለት ነው። ስማችሁን ባለመጥራት ነው አነበው፣ ህልማችሁን እንደምታገኙ ተስፋ አደርጋለሁኝ። ወደ ህልሙ በህልም ብዙ ምግብ መስራት ላላገቡ ጋብቻ ሲሆን፣ ያኔ ላላገባች ሴት ጋብቻ ነው። ላገባች ሴት ደግሞ ከቤተሰቡ አባል ውስጥ ጋብቻ ወይም ደግሞ ቃል ኪዳን የሚያደርግን ሰው ይጠቁማታል፣ ወይም በቤተሰቡ ውስጥ ጥሩ ነገር ይፈጠራል። ይህ የሚሆነው ግን የመጥበሻ ዘይት ወይም ደግሞ ቡታ ጋዝ ሳይካተትበት ከሆነ ነው። ከአሰሪ ጋር መጣላት ለማንኛውም ሰው ጥሩ አይደለም። ያላሰቡት ቀውስ ውስጥ መግባት ሲሆን ብዙ ሰዎችንም ማግለል ይሆናል። እንደ ማንኛውም ሰው በህይወት ያለ አባት ሲሞት ማየት በህልም ጥሩ ነገርም አለው መጥፎ ነገርም አለው። ይህን ደግሞ ለማን መጥፎ እንደሆነና እንዴት መጥፎ እንደሆነ ለማን ጥሩ እንደሆነ አነባለሁ። በህይወት ያለ አባት በህልም ሲሞት ማየት ለማንኛውም ሰው የአዱኒያ ለህልመኛው የአዱኒያ ድካም ነው። የባልና የሚስት መፋታትም ሊሆን ይችላል። መጥፎ የሚባለው የአባት ሞት እስካሁን ያለው ይህንን ሲመስል ጥሩ ጎኑ ደግሞ የአባቱን የሟቹን ሰውዬ ረጅም እድሜ ይጠቁማል። በህይወት ያለ አባቷ ሲሞት ያየች የባለትዳር ሴት እርግዝና ሲሆን የምትወልዳትም ልጅ በሰዎች ተወዳጅ ትሆናለች፣ ወይም በቤተሰቧ ውስጥ የምታገኘው ሀይር ነገር እና በረካ ነው። እህት የጋገረችውን እንጀራ መብላት እንጀራ በጋገረችዋ እህት መንገድ እንጀራ የበለችዋ የምታገኘውን እርዝቅ ይጠቁማል። ልጅ ወልዶ ለእህት መስጠት ልጀት ተሰጠችዋ ልጅ ባለትዳር ካላደለች ታገባለች፣ ወልዳለች። ባለትዳር ከሆነች ደግሞ እርግዝና ነው። መውለድ የማትፈልግ ከሆነ ግን ሌላ የምታገኘውን እርዝቅ ይጠቁማል። ልጅ አሁንም ልጀት ተረከበችዋ ልጅ አግብታ የፈታች ከሆነ ከባሏ መመለስ ሊሆን ይችላል፣ ወይ ደግሞ አዲስ ባል ማግባት ሊሆን ይችላል። ይህ ካልሆነ ግን የምታገኘውን ስራ ወይም የምኝቷ መስራት ይጠቁማል። በሰባራ ሰሃን ገንፎ በቅቤ መብላት ህልመኛው ከተሳፈረበት ሀገር ወይም ከሚሳፈርበት ሀገር የሚያገኘውን ገንዘብ ሲጠቁም፣ ገንዘቡ ግን የሚገኘው ከብዙ ድካምና ፈተና በኋላ ነው። የእንጀራ እናት ስጦታ ላላገባች ሴት ጋብቻ ወይም ቃል ኪዳን ነው። ሳር ማጨድ ላላገባች ሴት ከጭንቅ መላቀቅ ሲሆን፣ ማጨድ አለመቻል ደግሞ የዚህን ተቃራኒ ይይዛል። ልብስ ማጠብ ላላገባች ሴት የተረጋጋ ሕይወት ነው። ላላገባች ሴት የምታውቀው ሰው ወይም ዘመዷ ተቀይሟት ተቆጥቷት ሲያገላምጣት ማየት በእውነታው ዓለም ጸብ ካላቸው ያ ሰው ከህልመኛው ይቅርታን እንደሚጠብቅ ወይም እየጠበቀ እንዳለ ይጠቁማል። ቡና መቁላት ወይም ቡና ሲቆላ ማየት ላላገባች ሴት አዲስ ህይወት መጀመር ሲሆን ይህም ለጋብቻ ወይም ለቃል ኪዳን ነው። ሌላ ዑለሞች እንደተናገሩት ከሆነ ደግሞ የምትለድምበትን ተግባር መፈጸም ነው። ብዙ የተለያዩ ሙፈሲሮች እንደሚናገሩት ከሆነ ወርቅ ለሴቶች ጥሩ ሲሆን ለወንዶች ደግሞ ከመቶ ሰማንያ ፐርሰንቱ መጥፎ ነው ይላሉ። አንዳንድ ዑለሞች ደግሞ እንደሚሉት ከሆነ ወርቅ ከምድር በላይ ያለው መጥፎ ነው ሲሉ ከምድር በታች ያለው ደግሞ ጥሩ ነው ይላሉ። ይህ ማለት አገልግሎት ላይ እየዋለ ማለት ነው። ወደ ጥያቄው ስንሄድ ወርቅ መስራት ወይም ወርቅ ሲሰሩ ማየት ለህልመኛው ከሰዎች መጣላት ወይም መኮራረፍ ነው። ወርቅ ማየት ለተፈታች ሴት ኸይር ነው። ላላገባች ሴት ደግሞ ያሏትን ጠላቶች ይጠቁማል። ይህ ማለት ወርቅ ዝም ብሎ ወርቅ ማየት ማለት ነው፣ መልበስ፣ መግዛት ምናምን ሳይጨመርበት። ለባለትዳር ሴት ወርቅ ማየት ብቻውን የቤተሰቧን በረካ ይጠቁማል። ከእንግዳ ስጦታ መቀበል ገንዘብ ማግኘት ወይም ጥሩ ህይወት ነው። ለቅሶ ድምፅ እየሌለው ከሆነ ደስታ ነው። እንግዲያ ማግባት ለምትፈልግ ሴት ጋብቻ ነው። መለኪያን ማለም የትኛውንም መለኪያ መስፈሪያ ሊሆን ይችላል፣ ሜትር ሊሆን ይችላል፣ ሚዛን የትኛውንም መለኪያ ማለም ለማንኛውም ሰው ህልመኛው በሚፈልግበት ሰዓት የሚፈልገውን ምኞቱን ማሳካት መቻሉን ነው። ብርጭቆ ላላገባች ሴት የምኞት መሳካት ነው። እናትን በድሎት ወይም በምቾት በጥሩ ሁኔታ ማለም ያኔ ሐዘንተኛ ሆና መጥፎ ልብስ ለብሳ እርቃኗ ሁና ምናምን ሳይሆን ማለት ነው። በጥሩ ሁኔታ እናትን ማለም መልካም ዜና ነው ለማንኛውም ሰው። ጥቁር ሂጃብ መልበስ ወይም ጥቁር ሻርፕ መልበስ ወይም ማየት የህልመኛውን ሰላም ወይም አማን የልብ ንጽህናውን ይጠቁማል። የጥያቄያችሁ መልስ ይሄንን ይመስላል። እንደወደዳችሁት ተስፋ አደርጋለሁ። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አስተያየቶቻችሁን በመጻፍ እንደምታበረታቱኝ ተስፋ አደርጋለሁኝ። በያላችሁበት ሰላማችሁ ይብዛልኝ። በሌላ ፕሮግራም እስከምንገናኝ አሰላሙ አሌይኩም ወረህመቱላሂ ወበረካቱ።